ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንግዲህ ዛሬ የማሳያችሁ ዙም የተባለውን አፕሊኬሽን እንዴት መጠቀም እንደምንችል ነው። ስብሰባዎችን፣ ውይይቶችን፣ ትምህርቶችን ለመከታተል እጅግ በጣም ወሳኝ ነው። ስለዚህ እሱን ለማውረድ ወደ የስልክ ተጠቃሚ በስልክ ከሆነ የምንጠቀመው ወደ ፕሌይ ስቶር እንገባለን። ከዛ ዙም ብለን ስንጽፍለት እራሱ ዙም የሚለውን ያመጣልናል። ወይም ደግሞ ዙም ወርክ ፕሌስ ይላል ማለት ነው። ኢንስታል ያደረጋችሁ ሰዎች ኢንስታል አድርጉት። እኔ ጋር ኢንስታል ስለሆነ ኦፕን ነው የምለው ማለት ነው። ወይም ደግሞ ወደ ውጭ ይወጣና አፕሊኬሽኑ ውጭ ላይ ያገኘዋለው ስልኬ ላይ ሶ፣ አንድ ጊዜ ክሊክ አደርጋለሁ። አሁን እንግዲህ በሁለት መንገድ ነው እዚህ ጋር የምገባው፣ ሁለት መንገዶች ይኖሩኛል። አንደኛ እዚህ ጋር ጆይን የሚለውን ነክቼ ሚቲንግ አይዲ ምናምን የሚላለ፣ ሶ በሱ መግባት ይችላለሁ። ካልሆነ ደግሞ ወጥቼ ምድረው ማድረገው መሰላችሁ፣ ቀላሉ መንገድ ይሄ ነው። ቴሌግራም ላይ ገባና ቴሌግራም ላይ ግሩፕ ሊኖር ይችላል ለምሳሌ አሁን የመጅሊስ ምርጫ ላይ ያለነው ስለዚህ ሊንክ ተልኮልናል የስብሰባው ይኸው እንደምትመለከቱት ሊንክ ተልኮልናል የዙም የሚለው ስለዚህ ከላይ ያለውን ሊንክ አንድ ክሊክ እናደርገዋለን ዙም ክሊክ ስናደርገው ኦሬዲ ዙም አፕሊኬሽን ያው ከፍተናል ማለት ነው ስለከፈትን ወደ ዙም አፕሊኬሽን ይወስዳል ፕሪፔሪንግ ምናም ብሎ እዚህ ጋር አለው ዙም ቱ ሪኮርድ ኦዲዮ ይላል። ድምጽ እንዲቀዳ ፍቀዱለት ነው የሚለው ይሄ ምንም ችግር የለው ነገር ነው። ስለዚህ ዋይል ዩዚንግ ዘ አፕ የሚለውን ከላይ የመጀመሪያ ላይ ያለውን ዋይል ዩዚንግ ዘ አፕ የምትለዋል የመጀመሪያውን ክሊክ አደርጋለሁ ማለት ነው። ስለዚህ አሁን ኢሌክሽን ቦርድ ትሬኒንግ ልና ዌይቲንግ ፎር ዘ ሆስት ቱ ስታርት ዘ ሚቲንግ ይላል። ሆስቱ ሆስት ማለት ብዙ ጊዜ ከስር ስጽፉ ነበረ። ሆስት ማለት ስብሰባውን ያዘጋጀው ሰውዬ ማለት ነው። ስለዚህ እሱ እስከሚጀምር ድረስ ጠብቁ ይላል ማለት ነው። ስለዚህ እሱ ሰውዬ ስኬጁልድ ያደረገው ከስር 0900 ተርስዴይ ማለት ሐሙስ 12 ጁን አሁን ዛሬ ይሄ ቪዲዮ የተቀረጸበት ቀን ነው። ስለዚህ በጁን 12 ዘጠኝ ሰዓት ላይ ስብሰባው ይጀምራል ብሎ ነበረ ስኬጁል ወይም ቀጠሮ ያስያዘው ማለት ነው ሰውየው። ነገር ግን አልተገኘም። ስለዚህ አሁን እዚህ ጋር ልክ ዘጠኝ ሰዓት ላይ ይህ ሰውዬ ይጀምራል ማለት ነው። እናንተ ቁጭ ብላችሁ መጠበቅ አይጠበቅባችሁም። ኦሬዲ ስኬጁል የሆነ ነገር ስለሆነ ዘጠኝ ሰዓት ላይ የሚመታችሁ ትቀላቀላላችሁ ማለት ልክ በዚህ መሰረት እጅግ በጣም ቀላል የሆነ ነገር ነው ማለት ነው። ስለዚህ አሁን ዘጠኝ ሰዓት ቢደርስ ኖሮ ልክ እንደዚሁ እጠብቀዋለሁ፣ ይከፈታል፣ ስብሰባዬን እከታተላለሁ ማለት ነው። ከላይ በግራ በኩል ከላይ የሰው ምልክት ከግማሽ በላይ የሚያሳየው የድምጽ ምልክቷ ኤክስ ተደርጎባታል፣ እንዲሁም የቪዲዮ ምልክቱ ስለዚህ ቪዲዮ ካስፈለገ ቪዲዮ ማብራት ወይም እኛ መናገር ካስፈለገን የድምጽ ምልክቷን ክሊክ ማድረግ እንችላለን። ነገር ግን ስብሰባውን ዝም ብለን ለመከታተል ከሆነ ሁለቱንም ማብራት አይጠበቅብንም። ተመልከቱ፣ እዚህ ጋር እንደምትመለከቱት አሁን የድምጽ ምልክቱ እያበራው እያጠፋሁት ነው፣ ከላይ በግራ በኩል። ስለዚህ የቪዲዮንም እንደዛው መጠቀም እንችላለን ማለት ነው። ይሄን ይመስላል። እጅግ በጣም ቀላል የሆነ ነገር ነው። ሌላ የሚነካካ ነገር የለውም። ከላይ ሶስት ነጠብጣብ መንካት አስፈልገንም፣ በግራ በኩል ከላይ ኤክስ ምልክት ልክ ስብሰባውን ስንጨርስ እነካለን። በቀይ ውስጥ ያለው ጽሁፍ ሊቭ ሚቲንግ ይላል። ስብሰባውን ለቀ ሁጣ ወይም ደግሞ ጨርሽ ያለው እንደማለት ሊሆን ይችላል። ስለዚህ ስብሰባው ካለቀ እሱን ሊቭ ሚቲንግ የሚለውን አንድ ጊዜ ክሊክ ታደርጉት እና ፕሊስ ወይት ይላችኋል፣ ያስወጣችኋል። ጨረሳችሁ ማለት ነው።